ሰላም ጤና ስት እና አድማጭ ተመልካቾቻችን ከተወከሉት ኔትወርክ ዕለታዊ ዜናዎችን ይዘን ቀርብናል። በቅድመ ማርዕስቶቹ የጸጥታ ችግር ተግዳሮት ቢሆንም የምርት አቅርቦት ዝውውሩ አለመቋረጡን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የደመወዝ ጭማሪው የልማት ድርጅቶችንና የግል ሰራተኞች እንዲያካትት እየተሰራ መሆኑን ኢሠማኮ ገለጸ። በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር አቅጣጫ ተቀምጧል ሲል የአማራ ክልል የጸጥታ ምክር ቤት ተናገረ። ኢኩይቲ ባንክ ኢትዮጵያ ውስጥ በፋይናንስ ሴክተሩ መሰማረት እንደሚፈልግ ተገለጸ። በኢራን ላይ ተጨማሪ ኦፕሬሽኖች ይኖራሉም ተባለ። የጸጥታው ችግር ተግዳሮት ቢሆንም የምርት አቅርቦት ዝውውሩ አለመቋረጡን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ከአዲስ አበባ ወደ ክልል ከተሞችና ከክልል ወደ አዲስ አበባ በሚገቡ ምርቶችና ሸቀጦች የንግድ ዝውውር ላይ የጸጥታው ችግር ተግዳሮት ቢሆንም የምርት አቅርቦት ዝውውሩ አለመቋረጡን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በቅርቡ ከአዲስ አበባ ወደ ቤንሻንጉል ጉምዝ ክልል የሚደረግ የትራንስፖርት አገልግሎት ባለመኖሩ ምክንያት የተለያዩ መሰረታዊ ሸቀጦችን ለማስገባት ችግር መፈጠሩን የተናገረው ሚኒስቴሩ፣ በዚህ መሰረት ከአዲስ አበባ ወደ ክልሉ ምርቶችና ሸቀጦች በሌላ አማራጭ እንዲገባ ምን አይነት ስራ እየተሰራ ነው ሲሉ ተጠይቀው ነበር። የሚኒስቴር መስሪያ ቤቱ የኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ ወንድሞ ፍላቴ በምላሻቸው የምርት እጥረትና አቅርቦት ችግር እንደሌለ ገልጸዋል። ነገር ግን ከአንድ አካባቢ ወደ ሌላኛው አካባቢ የምርት አቅርቦት ተደራሽነት እንዲሆን ነገር ግን ከአንድ አካባቢ ወደ ሌላ አካባቢ የምርት አቅርቦት ተደራሽ እንዲሆን በሚደረግበት ጊዜ ጸጥታው ችግር እንቅፋት መሆኑን አንስተው ከጸጥታ ኃይሎች ጋር በመሆን የምርት አቅርቦት የምርት ፍላጎትና ና እጥረት ወዳለባቸው አካባቢዎች ተደራሽ እንዲሆን እየተሰራ መሆኑ ተናግረዋል። የጸጥታ ችግር ባለባቸው ክልሎችና አካባቢዎች ምርትና የምርት ግብዓት ላይ የአቅርቦት እጥረት እንዳይፈጠር ከፍተኛ የምርት አቅርቦት ካለበት አካባቢ የምርት እጥረት ወዳለበት እንዲዘዋወር በማድረግ የተለያዩ ስራዎች እየተሰሩ መሆኑ የኮሚኒኬሽን ጉዳዮች ስራ አስፈጻሚው ጠቁመዋል። የደሞዝ ጭማሪ የልማት ድርጅቶችንና የግል ሰራተኞች እንዲያካትት እየተሰራ እንደሚገኝ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታወቀ። የኮንፌዴሬሽኑ ፕሬዚዳንት አቶ ካሳሁን ፎሎ የደሞዝ ይጨመር ጥያቄ የጋራ በመሆኑ ሁሉንም እንዲያካትት እየተሰራ መሆኑ ሲሉ ገልጸዋል። የልማት ድርጅቶች ሰራተኞች በቦርዳቸው እና ለግል ተቋማት በአሰሪና ሰራተኛ አዋጅ መሰረት የመነሻ ደሞዝ ከሚወስን ቦርድ ተቋቁሞ እንዲታይ የሚያዝ ሕጋዊ ማዕቀፍ አለ ያሉት ፕሬዚዳንቱ፣ በዚህም የደሞዝ ቦርድ መንግስት አቋቁሞ የመነሻ ደሞዝ እንዲወሰን ኮንፌዴሬሽኑ ሚናውን እየተወጣ ነው ሲሉ ገልጸዋል። ኮንፌዴሬሽኑ ቦርዱ ከተቋቋመ በፍጥነት ወደ ስራ እንዲገባ የድጋፍና ክትትል እንደሚያደርግ አቶ ካሳሁን አስረድተዋል። አቶ ካሳሁን አክለውም የመንግስት የልማት ድርጅቶች እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆንም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻሉ ኢኮኖሚው በራሱ እንደሚያስገድድ ተናግረዋል። ኮንፌዴሬሽኑ በ2011 ዓመተ ምህረት የግል ሰራተኛው መነሻ ደሞዝ በአሰሪና ሰራተኛ ጉዳይ አዋጅ ህጋዊ እንዲሆን አስችሏል ያሉት አቶ ካሳሁን በአዋጁ መሰረትም የወቅቱ የገበያና ኢኮኖሚ ሁኔታ እየታየ በየአመቱ መነሻ የደሞዝ ወሰን የሚወሰን እንደሚሆን ገልጸዋል። በክልሉ ያለው አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር አቅጣጫ ተቀምጧል ሲል የአማራ ክልል የጸጥታ ምክር ቤት አሳወቀ። የአማራ ክልል የጸጥታ ምክር ቤት በክልሉ ያለውን አንጻራዊ ሰላም ወደ ተቋም ሰላም ለማሸጋገር በቀጣይም በትኩረት እንደሚሰራ መሰራትም እንደሚገባ አቅጣጫ ተቀምጧል ሲል አስታውቋል። የአማራ ክልል የጸጥታ ምክር ቤት የክልሉን የጸጥታ ሁኔታ በተመለከተ ትላንትና መስከረም 5 2018 ዓ ም ግምገማ አካሂዷል። በግምገማው የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በሰጡት ማብራሪያ የክልሉ የጸጥታ ችግር ከጊዜ ወደ ጊዜ እየተሻሻለ መምጣቱን ገልጸዋል። በጫካ የነበሩ ታጣቂዎች የሰላም አማራጭን ተቀብለው ስልጠና እየወሰዱ ወደ ማህበረሰቡ የተቀላቀሉ መሆናቸውን የገለጹት ኃላፊው አክለውም የሰላም አማራጭን የተቀበሉ ታጣቂዎች ህዝባችን ሰላም ማግኘት አለበት፣ እስካሁንም የበደል ነው ህዝብ መካሳ አለብን ብለው እየተመለሱ ናቸው ብለዋል። አያይዘውም የጸጥታው ምክር ቤት የሰላም አማራጭን የተቀበሉ ታጣቂዎችን መልሶ ለማቋቋም እየተሰራ ያለውን ስራ መገምገሙን ተናግረዋል። ታጣቂዎችም መልሶ ለማቋቋም እየተደረገ ያለውም ስራ አጠናክሮ እንደሚቀጥል አመላክተዋል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን የኢኩይቲ ባንክ ስራ አስፈጻሚ ዶክተር ጄምስ ሟናጊ ጋር ባንኩ ኢትዮጵያ ውስጥ በፋይናንስ ዘርፎ መሰማራት በሚችልበት ሁኔታ ላይ አርብ መስከረም 2018 ዓም ውይይት ማድረጋቸው ተገለጸ። በውይይታቸው ኮሚሽነር ዶክተር ዘለቀ ተመስገን ለረጅም ዓመታት ልምድ ያለው ባንኩ ኢትዮጵያ ውስጥ ኢንቨስት ለማድረግ ፍላጎት ማሳየቱን አድርገው ኢትዮጵያ በፋይናንስ ሴክተሩ መሰማራት ለሚፈልጉ ኩባንያዎች ተመራጭ ሀገር መሆኗን ገልጸዋል። አክለውም ባንኩ ኢትዮጵያ ውስጥ በሚደረገው ኢንቨስትመንት አስፈላጊውን በብድርና በብር ድጋፍ ለማድረግ ኮሚሽኑ ዝግጁ መሆኑን በውይይቱ አንስተዋል። የኢኩይቲ ባንክ ስራ አስፈጻሚ የሆኑት ዶክተር ጀምስ በበኩላቸው ኢትዮጵያ ውስጥ በፋይናንስ ዘርፍ ለመሰማራት ለረጅም ዓመታት እቅድ እንደነበራቸው ገልጸው የኢትዮጵያ መንግስት የፋይናንስ ሴክተሩን ለውጭ ባለ ሀብቶች ክፍት ማድረጉ ምቹ አጋጣሚ እንደፈጠረላቸው ተናግረዋል በኬንያ ናይሮቢ ዋና መስሪያ ቤቱን ያደረገው ኢኩይቲ ባንክ በደንበኛ ብዛትና በሀብት መጠኑ ከምስራቅና መካከለኛው አፍሪካ ትልቁ ባንክ ሲሆን በኬንያ በኮንጎ ዲሞክራቲክ ሪፐብሊክ በዩጋንዳ በሩዋንዳ በደቡብ ሱዳንና በታንዛኒያ ቅርንጫፎች አሉት በቅርቡ ኢትዮጵያ ያደረገቻቸው ማሻሻያዎችን ተከትሎ ከኢኩይቲ ባንክ በተጨማሪ የኬንያው ኬሲቢ ግሩፕ በኢትዮጵያ የፋይናንስ ዘርፍ መሰማራት እንደሚፈልግ መግለጹ አይዘነጋም። የእስራኤሉ መከላከያ ሚኒስቴር ዋና ዳይሬክተር ሜጀር ጄኔራል አሚር ባራም በገንዘብ ሚኒስቴር የሂሳብ ሹም ጄኔራል ኮንፈረንስ ላይ ባደረጉት ንግግር ኦፕሬሽን ዘራይዚንግ ላይን በእስራኤል ወሳኝ ደላጎን አጽፏል። ነገር ግን በኢራን ላይ ተጨማሪ ኦፕሬሽኖች ይኖራሉ ብለዋል። ኢራናውያን አልጠፉም፣ ትልቅ የሆነ የውርደት ስሜት አላቸው። ስለዚህም በጸጥታና በኃይል ግንባታ ላይ ከፍተኛ ገንዘብ እያዋሉ ነው ብለዋል። በአራም ዓለም አቀፋዊና አካባቢያዊ የደህንነት ሁኔታዎችን ያማከለ የኢኮኖሚ ዝግጅት እንዲደረግ አስጠንቀዋል። በአራም ለወደፊት ዝግጅት አስመልክቶ ለሶስተኛውና አራተኛው ዙር ዝግጅት ለማፋጠን የጦር ኃይሎች ከፍተኛ ምክር ቤት እየተቋቋመ ነው ብለዋል። የእስራኤሉ የመከላከያ ሚኒስቴር ዋና ዳይሬክተር በመቀጠልም ስለሚመጡት አስገራሚ ነገሮችና ስለሚመጣው የፔጀር ስራዎች የሊባኖስ የሄዝቦላ አባላት የፔጀር መሳሪያዎችን የቦምብ ጥቃት በማስመልከት በማሰብ አሁን ኢንቨስት ማድረግ አለብን ብለዋል። አድማጭ ተመልካቾቻችን ከቶፕኒስ ኔትወርክ ለዕለት ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ